አንዱም እንኳን አልተከላከሉልኝም። ገባ አሉ የሆኑ የሆኑ ሰዎች የቆሙልኝ፣ እዚህ አጋጣሚ እግዚአብሔር ጠበቃ የቆምላቸው በጣም ነው የማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበረ። በጣም አገራችን ላይ አሁን የምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን፣ በኋላ ደግሞ እዛኛውም ትክክል እዚኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር የምር ጥቅም የሆነ እንደ ኮሚሽን

አለቀ። ትርፍ እሱ ነው። ለአብራራው ሰው ግልጽ እንዲሆን መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውርተነዋል። ኳስ ተጫዋች ነበር። ትንሽ ሳንቲም አገኛለሁ የእለት ጉርስ አለኝ ማለት አይደል። ከዛ ውጭ ከድሃ ላይ አንስቼ የሚበላበት ምንም ምክንያት አይኖርም። በቃ ካለ አለ። ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ ያቻለች። አሁን ደግሞ ስልክ ቤት አለችኝ እንደዛ ነው መኖሩ መተዳደር። ያለ ሞባይል ቤት አለ አለች ሀያ ሁለት አካባቢ ጎላ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡም አይቻልም ነበር እሰጥችበታለሁ። አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁንም ሳይ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍሩ። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው ለዛ ነው ፊታችን ደብቀን ምናም ስንሰራ የነበረው፣ ገባ አሁን ግን መጥቼ እኔ አላደረግኩ ምናምን በሚሉ ሁኔታ ቁጭ ብዬ የተከራከርኩ ነው ለራሴ። ይህ እግዚአብሔር አይወደውም እንደ በእኔ አመለካከትና፣ ያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻ አለሁ። አይ ነው በዛ ነው የምትል ከሆነ ደግሞ ይሁ እግዚአብሔር ያውቃል ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር ያችን እዛሽ ላይ አደረግን። እንደዚሁ ነው እየሰራው ያለሁት። አሁን ሰዎች እያገዙ ምስኪኖች እንዲደገፉ የማድረግ ስራህ ላይ ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞን ትቀጥላለህ ወይንስ ምን አገባኝ የራሴ ኑሮ ለምን አልኑርም የሚል ሀሳብ ውስጥ ትገባል? እንዳልኩ ነው። እኔ ሰው ነኝ፣ በቃ የሆነ ቀን ልደክም እችላለሁ። አታብዙብኝ ነው እምላቸው፣ አታብዙብኝ፣ ቀደካማ ነኝ፣ እንዳልወድቅባችሁ አታብዙብኝ ግን አሁን የሚሰማኝ የተነሳውበት ይሄ አይደለም። ሰው እንዲያስቆመኛ የሆነ አላማለኝ እዛሽ ጋ ነው መድረስ የምፈልገው። እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደው እባካችሁ አታብዙብኝ ነው ምለው። ፊት መግለጽ ተጽዕኖ ያሳድርብን? ያሳድራል። ሰይፉ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሰይፉ ማንም ሰው ማንም ሰው ሰይፉ አንተ እንኳን መጠ ይህንን ሰው እርዳልኝ ብትለኝ አላደርገው። ለምን ይሄ በወዳጅ በዘመድ ምናም መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደኔ የሚልኩት። ገባክ? አሁን ሰው መጡ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው እኔ ደግሞ በመንገድ እየሄድኩ ድንገት ነው፣ አይታችሁ ከሆነ ቪዲዮች፣ ድንገት የሆነ ሰው አገኛለሁ፣ ይታገዛል፣ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁት። የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣም? የትኛው ሰዎች ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ፣ አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ይቆማል፣ ይቆማል እርዳታው። እንደዛ ከሆነ ለምሳሌ እኔ አሁን የመቶ ብር ቻሌንጅ አለ። ሰፊ የቀጥታ ሰው መቶ ብር ወደ እኔ ያስገባል። ከዛ ያችን መቶ ብር አርባም፣ አምሳም፣ ሰላሳም ትሆን አንስቼ ለሆነ ሰው እሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱ የሚቀመጥለታል ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው እሺ። እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኝ ያለ የሆነ ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው አንተ የምትለው ሰው፣ አያዩም ፈጽሞ አያዩም። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ ሶስት ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን፣ ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ገባ ከአሁን ሰው ምንድን ነው የሚያደርገው ይህን ሳቅ እኔም ማግኘት እፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል። እዛ ሰው መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ። ለውጦች እኮ ይኖራሉ። በራስህ ህይወት የምታመጣው ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣሁ። ለእሱ ግን የሆነ ነገር ማለት ያለብህ ይመስለኛል ሰይፉ። አሁን ራስን መከላከል እንዳይሆኑ ይሄ በጣም እንትን እንዳለል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነኝ ሰይፉ። የእኔ እርዳታ ባለ እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል አይመጣም? እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል፣ አይነት ነገር ነው ሀሳቡ። ገባክ እኔ እየጣርኩ ነው፣ የሰራ ወጣት ነኝ፣ ጉልበት አለኝ፣ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግር ያለው በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜ ያለው በቀላል መንገድ ገባክ። እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን የድሃ ገንዘብ ወስዳለሁ? በቃ ለራሴ ለመኖር ማንስ ሰው አይደለሁም። እየጣርኩ ያለው ሰው ነው የእኔ ሀሳብ። ስራ ባይኖረኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው። ሰዎቹ የራሳቸውን አንድምታ መውሰድ ይችላሉ። እኔ ግን እየጣርኩ ነው፣ እየለፋው ነው። ስለዚህ ማደርገውን ሁሉ እየኖርኩ ነው። እኔ ሰዎችን ማኖረው የራሴን። ያ ማለት ግን የድሃ ገንዘብ አንስቼ አይደለም። እቺ ለነፍሴ ናት፣ እቺ ለነፍሴ ትንሽ እየምጠርባት ናት። ይሄኛው ስጋ ነው፣ ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነው እና እንለፋለን፣ ምግብ እንበላለን። አሁን ባላደራው በቃኝ ሲል ለሱ የሚሆን መልእክት የለም። እንደ ሰው ሁላችንም በጣም ተጎድተናል። እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖረዋል ብዬ ስላሰብኩ ነው። የምር ነው ልቤ የተሰበረው። የተሰበረው ሳይፌ በቃ ለአመታት ነው። ይህንን ነገር ቀንከሌት እያለን የሞከር ነው ምንችለው እኔ ሀገሬን ወዳሉ በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴና፣ በጣም ነው የሚያስደነግጠው ሳይ እና የእሱ ፊልም ይገባኛል። ግን እንደኔ እንደኔ እኔ አነሳሴ ይህንን ነገር ስጀምር ሰዎች እንዲያስቆሙኝ አይደል በቃ የተነሳሁት ለእግዚአብሔሩ ብለን ነው አይደል ለሀገራችን ብለን ነው ለሰው ብለን ነው። በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው። የሰው ትችት ምናምን ሊያስቆመ አይገባም። አለቀ። እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳ ይመጣ እንዳልኩ፣ ደካማ ነኝ፣ ነገ መሆኑን አላቅም። አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን እሆናለሁ ብዬ የጀመርኩበት ቦታ አለ። ያንን ለማድረስ ነው የምሰራው። ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም ይወሰንክ ነበር ይመስል። ይሄ በጣም አስደሳች ነው። ይቀጥላለሁ። ሁለታችሁ ትተዋወቃላችሁ፣ በመግባባት ነው የምትሰሩት። ማንስ ነው ይህን ሀሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። ልክ ነው። ማን የጀመረው? አሁን ይሄ መታበይ እንዳይሆን ግን እራሱን ብሎታል። በተደጋጋሚ ብዙ ጊዜ ትተዋወቃላችሁ ግን ምልህ ቆይ፣ እንትን ልበለው። እኔ ይሄንን ነገር እዥ ስመጣ ጅማሯለሁ አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማምሬን ከጠየቀኝ ወይም እሱ ላይ አስረዳለሁ። ግን እኔ እና እሱ በመተዋወቅ በአካልም ፎቶ አለን፣ አብረን ተነስተናል። እንተዋወቃለን። እንዳሪያው ነው የሚቆጥረኝ፣ እኔ እሱ ማለት ነው እና በሆነ አጋጣሚ ሊያገኘኝ መጣ። እዚህ መጥቼ ነበር አዲስ አበባ እንዳልኩ ከኳስ እዚህ እዚህ ምናምን በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራውን ስሙኑ ራሱ የእሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው።